ታዳጊ ሕፃናትና ወጣቶችን በቁርኣንና ኢስላማዊ ተርቢያ ማነጽን አላማ አድርጎ እየተጋ የሚገኘው ጃዕፈሩጦያር የቁርኣን ሂፍዝና የተርቢያ ማዕከል፣ ማዕከሉ ከተመሠረተበት ጊዜ አንስቶ በዘርፉ ብቁ ከሆኑ መምህራኖች ጋር በመሆን በአጭር ጊዜ ውስጥ በክረምትና በበጋ ከ1100 በላይ ተማሪዎችን በስኬት ያስመረቀ ሲሆን፣ በአሁኑ ሰዓት ማዕከሉ ለ2017 ዓመተ ልደት የክረምት ፕሮግራም ባዳሪናት በተመላላሽ እንዲሁም በኦንላይን አማራጭ ለማስተማር ዝግጅቱን አጠናቆ ምዝገባ መጀመሩን ሲያበስር በታላቅ ደስታ ነው። የምንሰጣቸው የትምህርት አይነቶች ቃዒደቱል ኑራንያ፣ ቁርኣን በነዞር፣ ቁርኣን ሂፍዝ፣ አህካሙ ተጅዊድ፣ ተርቢያና አጫጭር ኪታቦች። ያለን ቦታ ውስን በሆኑ፣ ቀድሞ ይመዝገቡ! አድራሻ ቁጥር 1፣ ሎጅ ሆርደፋ ሚቴክ ባጃጅ ተራ። ቁጥር 2፣ ሰዒድ ያሲን ነፍራ አካዳሚ ቁጥር 3 ለቡ ሙዚቃ ቤት ቢላል ሙሶላ ሶብሪን ምግብ ቤት አጠገብ፣ ቁጥር 4 ለቡ ኢምራን መስጊድ ውስጥ ለበለጠ መረጃ በ0921 21 4330 ወይም በ0901 208804 ይደውሉ! ጃዕፈሩጦያር የቁርአን ሂፍዝና የተርቢያ ማዕከል ቁርአን የህይወታችን ብርሃን ነው!